ለሚቀጥለው ዓለም መዘጋጀት አሁኑ የሚል ነበር የኹጥባው መልእክት። የሰው ልጅ ወደፊት ባለው ዓለም ስኬታማ የሚሆነው ወይም ደግሞ የሚከስረው አሁን ላይ በሚሰራው ስራ ላይ ነው። አሁን በሚሰራው አሁን ባሰራው አሁን ባለበት ተግባርና ሁኔታ ላይ ያኛው የተመሰረተ ነው። የሰው ልጅ አሁን ላይ የሚሰራቸው መልካም ስራዎች ሁሉ አሁን ላይ የሚሰራቸው መጥፎ ስራዎች ሁሉ ወልዒያዙ ቢላህ ሚን ዛሊክ የውም አልቅያማ የእሱ የስኬቱ ወይም የጥፋቱ መለኪያዎችና የጥፋቱ ምልክቶች ወይም ደግሞ የስኬቱ ምልክቶች ናቸው። እኛ የምንሰራቸው ስራ ሁሉ አላሁ አዘ ወጀል ምን ይላል? ሰውየው የሚሰራው የሚናገረው፣ የሚያረጋቸው ተግባራቶች ሁሉ እንዲሁ የሚረሱ የሚቀሩ ነገሮች አይደሉም ይላል። ሁሉም ነገር ይጻፋል፣ ይመዘግባል። መልካሙም መጥፎውም የሠራ ነው ነገር ሁሉ ይጻፍልናል አላሁ ዐዘ ወጀል በእኛ ላይ ጸሐፊዎች መልእክት መልእኮች አሉ የማይረሱ የማይበድሉ የማያዳሉ የማይዘነጉ የምንሰራውን ሥራ በአግባቡ የሚጽፉ መጨመር ካለበት ጨምረው መልካም ሥራ ከሆነ ወንጀሎች ከሆነ በዛው አንድ መጥፎ ሥራ ሰራ ያንኑ የሚጽፉ መልእኮች አሉ

በስራው መሰረት የሚመነዳበት ቀን ይኖራል። ምስክሮች ብዙ ናቸው። በእኛ ላይ የመሰክሩት ጽሑፎች፣ መለይኮች ይጽፋሉ፣ ይመዘግባሉ። የምንሰራበት ምድር መሬቱ ራሱ ይመሰክራል። አሁን ያለንበት ወንጀሎችን ስንሰራ ሰው ላያየን ይችላል፣ ሰዎች ላይመለከቱ ይችላሉ፣ ልንደበቅ እንችላለን። አላሁ ዐዘ ወጀል ያያል፣ መለይኮችም ይጽፋሉ፣ የሰራንበት ምድር ይመሰክርብናል ወይም ደግሞ ይመሰክርልናል።

የቅያማ ቀን ያኔ ምድር ወሬዋን ታወራለች፣ ትናገራለች። እሷ ላይ የተሰሩ ስራዎችና ተግባሮች ትዘረዝራለች፣ የሚል ነው መልእክቱ። ይህን ካሉ በኋላ ታውቃላችሁ፣ ሆይ ምን ማለት ነው የውመ ኢዚን ቱሐዲሱ አኽባራሃ ማለት ብለው ሰሃቦችን ጠየቁ፣ ይላል አቡ ሁረይራ ረዲየላሁ አንሁ። ሰሓቦችም ያ ረሱላላህ እኛ አልናውቅም ሲሉ፣ ነቢዩም ሰለላሁ ዓለይሂ ወሰለም የእሷ መረጃ ወሬዋ ማለት እኮ እሷ ላይ የተሰራውን ነገር፣ በጀርባ ላይ ይሰራ የነበረውን ነገር መመስከር ማለት ነው በማለት ነብዩ ሰለ ላሁ ዐለይህ ወሰለም ይናገራሉ። ዛሬ ከምድር ጀርባ ላይ ሁነን የምናረጋቸው ስራዎች ሁሉ መልካም ስራዎቻችን የሰራንበት መሬት ሳይቀር ለኛ ምስክር ሁኖ ይቀርብልናል። መልካም ስራዎችን ስንሰራ ሱቆቻችን ላይ ሁነን፣ ከዛ ውጭ ሁነን፣ መስጂዶች ሁነን፣ ቤታችን ሁነን የምናረገው መልካም ስራ ሁሉ መላይኮች ከመጽሐፋቸው ባሻገር አላሁ አዘ ወጀል ያውቀዋል። ከዛ በተጨማሪ መሬቱ ራሱ በእኔ ላይ ሆኖ በዚህ ቀን በዚህ ቀን ይህ ሰው መልካም ስራ ሰርቷል፣ እንዲህ አይነት ስራ ሰርቷል። በተለይ ደግሞ በተቃራኒው ወንጀሎች ከተፈጸሙ ደግሞ ወንጀሎችን የሰራንበት ምድር ሳይቀር ይመሰክራል በእኛ ላይ አሚልተ ከዛ ወከዛ የውመ ከዛ ወከዛ በዚህ ቀን በዚህ ሰዓት እንዲህ አይነት ስራ ሰርተሃል የሚል ምስክር ትመሰክርበታለች ማለት ነው ማለት ነቢዩ ሰለላሁ ዐለይሂ ወሰለም ይናገራሉ። እዛን ቀር ስኬታችን ዛሬ በሰራነው ስራችን መሰረት ከሆነ የምንሰራቸውን ስራ ሁሉ በየሰዓቱ ማየት፣ መፈተሽ፣ መገምገም የኛ ግዴታ ይሆናል። የመጨረሻው አማራጭ ለኛ ስኬት፣ የመጨረሻው እድላችን አሁን ላይ የምንሰራው መልካም ስራ ብቻ እና ብቻ ነው። ሌላ ከአሁን በኋላ የምንሰራው ወይም ከሕይወት ፍጻሜ በኋላ የሚሰራ ነገር ምንም ነገር የለም። ምናልባትም አሁን የጀመርናቸው መልካም ነገሮች ካሉ እነዛ መሰረቶች የኛ መሰረት ሁነን ከሆነ የሥራው ምክንያትና መሰረት ከሆን ሥራችን ሊቀጥል የሚችልበት ሁኔታ እንዳለ ሆኖ፣ ነገር ግን በዋነኝነት አሁን የሠራነው ነው ሥራ ነው። እዛ ጋ ስኬትና እድለኞች ሊያደርገን የሚችለው ይህ ከሆነ የሰው ልጅ ለምን ይዘናጋል? ለምን ይረሳል? በየጊዜው ካለንባቸው ወንጀሎች መራቅ ያስፈልጋል። በወንጀሎች ላይ ካለው ሸህዋቶችን እየተከተልኩ ከሆነ አጅነቢል ጋር እየተቀላቀልኩ ከሆነ እየጨበኩት ከሆነ እየተነጋገርኩ ከሆነ አለባበሴ ካልተስተካከለ፣ ሴትም ሆነ ወንድ አሁኑ ማስተካከል ያስፈልጋል። ከዚህ በኋላ አማራጭ የለም፣ ማስተካከል ያስፈልጋል። ሰዎች ሳያዩ፣ ማን ወላጆች ሳያዩ፣ ወላጆች ሳይኖሩ ተደብቀን የምናደርጋቸው ወንጀሎች፣ መሬቱም፣ መለይካውም፣ አላሁ ዐዘ ወጀልም እነኚህ ሁሉ በእኛ ላይ መሰክሩብን ከሆኑ አላሁን ዐዘ ወጀል መፍራት፣ መጠንቀቅ አሁኑ የእኛ ግዴታ አማራጭ ይሆናል። ያኔ ምንም የሚጠቅም ነገር የሚያዋጣ ጓደኛም ሆነ ዘመድ ልጅም ሆነ አባት ሌሎች ነገሮችም አሁን በእኛ ዙሪያ ያሉ ለኛ የሚቀርቡ ለኛ የሚጨነቁ የሚያዝኑ አካላቶች ሁሉ ያኔ ለራሳቸው ብቻ የሚጨነቁበት ጊዜ ብቻ ይሆናል። ለራሳቸው ብቻ ይጨነቃሉ። ለልጆች በዚ ባለው ሁኔታ በዛ ዓለም ላይ ሰው ለልጁ ለባለቤቱ፣ ለቅርብ ጓደኛው ብዙ ነገሮች ሊያደርግ ይችላል። ብዙ ነገሮችን ሊመኝለት ይችላል። ብሎም ሊያግዘው ይችላል። ጥፋት ላይ ከሆነ ከጥፋት እንዲድን የተለያዩ ነገሮችን ሊያደርግ ይችላል። የሚችለውን ነገር ሁሉ ያደርጋል። ሊሳካለትም ይችላል፣ ከዛ ነገርና ጥፋት ሊታደገው ይችላል። ያኔ ግን ይህን ሙከራ የሚያደርግ ሰው የለም፣ ለመሞከርም ፈቃደኛም ሊሆንም አይችልም። ስለዚህ ሶላት እያስአኸርኩ የሚሰግድ ከሆንኩ ተድዪዐ ሰላዋት ካለኝ፣ ሶላትን ጊዜውን አሳልፎ አዘግይቶ የሚሰግድ ከሆነ ጥንቃቄ ማድረግ ያስፈልጋል። ያመን ዷየዐ ሰላዋት ይላል ሓፊዙ ዓለይሃ ሰላትን በደንብ መጠበቅ መቆጣጠር ይኖርብናል። በያዕተ ማለት እያዘገየ ጊዜውን አዘግይቶ መጨረሻው ላይ ይሰግዳል። ብሎም ደግሞ አንዳንዱ ምናልባትም አንዱን አሳልፎ አንዱን የሚሰግድ ሊኖር ይችላል። ጥፋት ላይ ነው ያለ ወንድሜ፣ መስተካከል ያስፈልጋል። አሁኑ መስተካከል ያስፈልጋል። አሁን መስተካከል ይቻላል። ስኬታማ መሆን ትችላለን። አንተ በአቅምህ ላይ ነው። አሁን ማስተካከል ትችላለን። ስሜትህን ብቻ ማሸነፍ ነፍስያህን ማሸነፍ ብቻ ከቻልክ የነፍስያህን ፍላጎት መገደብ ከቻልክ ማስተካከል ይቻላል። የሰው ሀቅ ያለብህ ከሆንክ ሰዎችን ከበደልክ፣ ሰዎችን ካማ፣ ሰዎችን ከዘለምክ፣ ያላጋብ ሰዎች ጋር ተጋጨህ፣ ማስተካከል ይቻላል። አሁን ብትስተካከል፣ ያኔ ላለው ስራህ ለስኬትህ መስመሩን አስተካክለህ አላሁ ዐዘ ወጀል ዘንድ እድለኛ መሆንህ

በዚህ በዚህ ነገር ታዝዣለሁ። እነኚህ ተዛዛቶች ናቸው። እኔ ማድረግ ያለብን በግዴታ የታዘዝኳቸው ነገሮች ናቸው። ትቆጥራለ ሰራዋቸው ወይ ፈልሐምዱሊላ ትጨምራለ በሷ ላይ ወንጀሎች ሳለ ወይ የሰው ልጅ ነንና መሳሳቶች ይኖራሉ። ስህተቶች ይኖራሉ። ሙኻለፋቶች ይኖራሉ። ስሜቶች አሉ። ያ ነገር ካለ በፍጥነት መስተካከል ያስፈልጋል። ኢነል ሐሰናት ዩድቢነ ሰይኣት ዛልከ ዚክራ ሊዛኪሪን። ፈጥና መልካም ሥራዎችን ቀጥለህ ትሠራለን ወደ ጌታ ትመለሳለ። አላሁ ዐዘ ወጀል ደግሞ ማሪና አዛኝ የሆነ ጌታ ነው፣ ይመርሃል። በዚህ ልክ መዘጋጀት ያስፈልጋል የውም ልቅያማ። ያ ካልሆነ ግን ነገሮችን ካሳለፍን ምኞቶችን እያራዘምን አሁን ላይ ነገሮች ስላልተሳኩ ስላልተስተካከሉ ከጊዜ በኋላ በሂደት ማስተካከላቸው ነገሮች አሉ እያልክ ወይም እያልሽ አሁን ላይ በትክክል መልበስ እያለብሽ በትክክል መስተካከል እያለብሽ አይ አሁን ላይ የተለያዩ ነገሮች አርጌ ነፍስያይን አርክቼ ትንሽ ነገሮችን አርጌ ከጊዜ በኋላ ሲል ምናልባትም መስራት የምንችልበት ጊዜ አልፎ ሳይሳካልን ጉዳዩ የሚቋጭበት ሁኔታ ይኖራል። አላሁ ዐዘ ወጀል ይጠብቀን። ስለዚህ አጠቃላይ ሀሳቡ እንደ አጠቃላይ ለየውም ቂያማ የምንዘጋጅበት ብቸኛው አማራጭ ይሄው አሁን ያለንበት ህይወት ብቻ ነው። አሁን ያለንበት ህይወትን መጠቀምና መዘጋጀት ያስፈልጋል። ካልተዘጋጀን በምኞትና በተስፋ ብቻ የሚሆን ነገር የለም። የምንረበሬው ኹጥባ መልእክት በሁለቱም ሳይድ መልካም ሥራዎችም ላይ ጎድሎዎች ካሉብን ካላሟላን ትእዛዛቶችን በትክክል እየፈጸን ካልሆነ ፈጽመን ፈጥነን አሁን ነገር ያን ነገር ማሟላት ያስፈልጋል። ወንጀሎች ላይ ሙኻለፋዎች ላይ ካለን ትእዛዞችን በትክክል እያልሰራን ካልሆነ